ጽንፈኝነት እያለ የሚሰይመውን ህዝብ ይሄ ጽንፈኛ ህዝብ እያለ ለህሉና ትግሉ ወጥቶ ድምፁን የሚያሰማውን ማህበረሰብ በጽንፈኝነት እየፈረጀ ሲሰድበው መቆየቱን አክሴፕት አድርጎ ዛሬ የባዕዴን መግለጫ ይህንን እንደ ትልቅ የብልጽግና እንቅስቃሴያቸው እንቅፋት አድርጎ ነው ያቀረበው። ጽንፈኝነትን ጽንፈኝነት ይለዋል። የጽንፈኝነትን እንቅስቃሴ ከውጭና ከውስጥ ያሉ ኃይሎች በጋራ ተቀናጅተው በሚያደርጉት መንግስት ላይ ተጽዕኖ ለመፍጠር የሚያደርጉት እንቅስቃሴ በአጠቃላይ እያለ የሚዘረዝራቸው የማይረቡ ሐሳቦችን ስትመለከት እነዚህ ሰዎች ከህዝብ ጋር መለያየታቸውን ቆርጠው አምነው ተቀብለዋል። አምነው መቀበላቸውን ግን ከህዝብ ጋር በመሰለፍ መዳኛቸው አድርገው ለመጠቀም አልፈለጉም። አሁንም ህዝቡን እየሰደቡት፣ አሁንም ህዝቡን እየናቁት፣ አሁንም በህዝቡ ላይ እየቀለዱ የአራት ኪሎ ተላላኪዎች እንደሆኑ መቀጠል ነው የሚፈልጉት። ውለ በክልሉ እየታዩ ያሉ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ችግሮችን ገምግሟል ይላል በቆየበት በኮንፈረንሱ በቆየበት ጊዜ ውስጥ እነዚህ መሰረታዊ ቁልፍ ጉዳዮች ናቸው። ለእነሱ መሬት ላይ ያለው እንቅስቃሴ አይታያቸውም። መሬት ላይ ህዝቡ ምን እየጠየቀ ነው? ምን እያደረገ ነው? ይሄ ለእነሱ የሚታይ ጉዳይ አይደለም። የመልማትን ችግ የመልማትን ጉዳይ እንደ ትልቅ የአማራ ህዝብ ጥያቄ አድርገው ወደፊት አምጥተው እሱ ላይ ሲወያዩ ነው የከረሙት። እሱ ላይ ኩኪስና ሻይ እየጠጡ እዛ ላይ ያንን እየመለሱ እያነሱ እየጣሉ ሲወያዩ ቆይተው ነው በዚህ ሰዓት ይህንን መግለጫ ወጥተው ሄዱትና ይህንን የማይረባ ግብስብስ ሀሳብ በጣም በጣም በስፋት ከገለጹ በኋላ ከለውጡ ወዲህ ከፍተኛ የሆኑ ስራዎች መሰራታቸውን አንስቶ በለውጡ አመታት በርካታ ድሎች መገኘታቸውን ያነሳው መግለጫው በለውጡ ሂደቶች በርካታ ችግሮች ማጋጠማቸውንም አንስቷል። ቅድም ምናላቸው ውስጥ ጠቅሶ የነበረው ነው። የአማራ ህዝብ ጥያቄዎች ትክክለኛና ተገቢ ቢሆኑም በርካታ ፈተናዎች እንደገጠሙት ነው የሚያመላክተው ይልና፣ ነገር ግን የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ልዕልና የቆመና ጥያቄዎችን በሰላማዊ መንገድ ለመፍታት የሚጥር መሆኑንም ፓርቲው ካነሳ በኋላ የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ይቅርታ ቆይ አዎ ህዝባችን ያነሳቸውን መሰረታዊ ጥያቄዎች የሚፈቱት በኢትዮጵያዊነት ጥላ ስር በወንድማማችና በወንድማማችነትና እህትማማችነት መስተጋብር በህብረ ብሔራዊ ኢትዮጵያዊ አንድነት በሰላማዊና ዴሞክራሲያዊ ትግል ብቻ መሆኑን አበክሮ ያስገነዝባል ይላል። በመሰረቱ የአማራ ህዝብ ጥያቄ በኢትዮጵያዊ ጥላ ስር የጋራችን የሆነች አንድ ኢትዮጵያ ውስጥ ሁላችንም በእኩል የምንኖርበት ፖለቲካዊ ምህዳር ይፈጠር ነው ጥያቄው። እኔ አማራ በመሆኔ ብቻ መገደል የለብኝም። እኔ አማራ በመሆኔ ብቻ የተሳሳቱ ትርክቶች እየተጫኑብኝ አንገቴን የምደፋ በየጫካው አንገቴ እየተቆረጠ የምጣል አልሁን እያለ ነው የአማራ ህዝብ ጥያቄ እያነሳ ያለው። ኢትዮጵያዊነቱን ደግሞ ማንም ሰው እንዲነካበት አይፈልግም፣ የአማራ ህዝብ። ይሄ ሁሉም ኢትዮጵያዊ በጋራ የሚስማማበት ነጥብ ነው። አሁን ግን አሁን ሁሉም በሁሉም አቅጣጫ አገዛዙም ሆነ ራሱ የአማራ ክልልን አስተዳድራለሁ ብሎ እየተንቀሳቀሰ የሚገኘው የአማራ ብልጽግና የአማራ ህዝብ ላይ በሁሉም አቅጣጫዎች የሚሰነዘሩ የጥላቻና የውግዘት ስራዎችን በተባባሪነት እያከናወነና እየሰራ በኢትዮጵያዊ ጥላ ስር በኢትዮጵያዊነት ጥላ ስር የአማራን ህዝብ ችግር እንፈታለን ብሎ ይመጣል። በመሰረቱ የአማራ ህዝብ ጥያቄዎቹ በኢትዮጵያዊነት ጥላ ስር እንደሚፈቱ የማያቅ ህዝብ አይደለም። ኢትዮጵያዊነቱን በምንም ተአምር ሊክድ የሚችል ህዝብ እንዳልሆነ መሬት ላይ ያለው እንቅስቃሴ የሚያሳይ ነው። ታሪካዊ ሂደቶቹም በግልጽ የሚያሳዩ ናቸው። አሁን ጥያቄውን በሌላ መልኩ ቀልብሶ መስመር ለማሳት የሚደረገው ጥረት ግን በፍጹም የተሳሳተ መሬት ላይ ያለውን የአማራ ህዝብ ጥያቄ ግምት ውስጥ ያስገባ አይደለም። በአጠቃላይ ብሩክ የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ ምህዳር መፍጠር የሚል አንድ የመግለጫው ክፍል በጣም አስገርሞኛል። ይሄ ብልጽግና የሚባለው ፓርቲ በኢትዮጵያ ደረጃ ሲቋቋም አንድ ወጥ የሆነ ፓርቲ እንደሚሆን የሚያሳዩ ፍንጮችን ለህብረተሰቡ ካሳየ በኋላ ሁሉም በአንድ ላይ ተስማምቶ አንድ ፓርቲ መጣ፣ አንድ ወጥ የሆነ ከብሔር ማንነት የተላቀቀ ብሔር ላይ መሰረት ያደረጉ እንቅስቃሴዎችን የሚያስወግድ አንድ ፓርቲ መጣ ብሎ ህዝቡ በአንድ ላይ ሆ ብሎ እንዲቀበለው ለማድረግ ከፍተኛ ጥረት ካደረገ በኋላ የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የቤንሻንጉል ብልጽግና የጋምቤላ ብልጽግና የደቡብ ብልጽግና እያለ ሁሉንም በየብሔሮቹና በየአካባቢዎቹ ከሰየመ በኋላ በበላይነት የኦህዴድ ብልጽግና የሀገሪቱን አጠቃላይ ፈላጭ ቆራጭ ሆኖ ከመቀመጡም በላይ እነዚህ የክልል ቅርንጫፍ የብልጽግና መስሪያ ቤቶች ምንም አይነት ፋይዳ እንዳይኖራቸው አድርጎ እሱ የሚፈልገውን በኃይል እያስፈጸመ የህዝብን ጥያቄ እንኳን በአግባቡ ሊያወጡ የሚችሉ እንቅስቃሴዎችን እንኳን እንዳያደርጉ አኮላሽቶ ያስቀመጣቸው እነዚህ የክልል ጽህፈት ቤት ፓርቲዎች ምን ያህል በህዝብ ላይ የቀለዱ እንዳሉ ማሳያው የዚህ የባዕዴን ግብስብስ መግለጫ አንዱ አካል የሆነው የአግላይነትና የጠቅላይነት ፖለቲካ ባህልን የቀየር የፖለቲካ አሰላለፍ የሚል ሀሳብ ይዞ መምጣቱ ነው። አያውቀውም ኦህዴድ ብልጽግናን አያውቀውም። ይሄ የአማራ ብልጽግና ወይም በአዴን የኦህዴድ ብልጽግናን አያውቀውም። የጠቅላይነትና የአግላይነት ፖለቲካ መነሻና መድረሻው የት እንዳለ አያውቀው። ምክንያቱም የዚሁ አካል የዚሁ የብልጽግና ስራ አስፈጻሚና ተላላኪ ሆኖ ስላለ ማለት ነው። እና በአጠቃላይ በጣም የሚያስቁ ምንም መግለጫ ብለህም ልታነሳ የምትችላቸው አንዳንድ ሀሳቦች ጭራሽ የመግለጫው አካልም ሆነው መግባታቸው ምን እንዲፈይድላቸው ነው? በየትኛው በኩል በየትኛው አቅጣጫ ሙገሳና ክብር እንዲያስገኝላቸው ነው? ብለህ የምትላቸው ሁሉ አገላለጾች አሉበት። ራሳቸውን የሚሰድቡበት ሁሉ አንቀጽ አለ፣ ራሱ ፓርቲውን። ለዛ ነው ቅድም ይህንን መግለጫ የአማራ ብልጽግና ወይም በአዴን የተመለከተው አይመስለኝም ያልኩት ከዛ በመነሳት ነው። እና ስመለስ የቀሩትን ሀሳቦች ይዤ እመጣለሁ። ብሩክ ምናልባት ምናላቸው የቀሩት ሀሳቦች ላይ እድሉን ቢያገኝ እላለሁ። ይድነቃቸው ከልብ አመሰግናለሁ። ተመልካቾችን ይቅርታ መጠየቅ ይፈልጋለሁ። ከስክሪን ላይ የወጣት እንግዲህ ባንስ ስለያዘኝ ለዛ ነው። ከልብ ከልብ ይቅርታ ጠይቃለሁ። ምናላቸው ወደ አንተ ልምጣ። እንግዲህ ነቃቸው መጨረሻ ያነሳውን ነገር በደንብ አትኩረት የምንሰጥበት እፈልጋለሁ። ይህ መግለጫ የአማራን ሕዝብ የኮነነ መሆኑን በጣም የሚያሳዩ ነገሮች አሉት። ሁለተኛ ደግሞ እንዳለው ራሳቸውን መስደብ ብልጽግና ፓርቲ ውስጥ ያሉ የአባላቱን እስከ መስደብ እና ያዋርደም ነው ብለን ነው የምናየው። ሁለት ፓራግራፎችን ላንበብና ምናላቸው ዛሬ ማስተያየት ብሰጠኝ ደስ ይለኛል። ህዝባችን ከሶስት አስርት ዓመታት በላይ የታገለባቸው የማንነት ጥያቄዎች፣ የአስተዳደሩ ወሰን ጉዳዮች፣ የህገ መንግስታዊ ድንጋጌ ማሻሻዎች፣ ስውት የሆኑ የፖለቲካ ትርክ ትርማቶች፣ ፍትሐዊ የልማት ተጠቃሚነት ጥያቄዎች፣ የዜጎች ሰብአዊና ዲሞክራሲያዊ መብቶች አከባበር ላይ የሚታዩ ዝንፈቶችን ለመግራት ያለሰለሰ ፖለቲካዊ ትግል እያደረገ መሆኑን የአደባባይ ሐቅ ነው። ምንም እንኳ የአማራ ህዝብ ያነሳቸው ጥያቄዎች ፍትሐዊነትና ተገቢነታቸው የማያወላዳ ቢሆንም መሰረታዊ ጥያቄዎችን በጸረ ኢትዮጵያ እና ጸረ አማራ አቋም ህልውናቸውን በመሰረቱ ቡድኖች በተሳሳተ የታሪክ አረዳድ ላይ በተመሰረተ ፖለቲካዊ ፍላጎቶች ተጣመው የተቀነበቡ በመሆናቸው የትግላችን ዳርቻ እላስጨራስ እና የተራዘመ ጊዜ የሚወስድ አድርጎታል፣ ይላል። እዚህ ላይ እንግዲህ በተለይ ደግሞ የህገ መንግስት ድንጋጌዎች ብሎ ያነሳው ሀሳብም አለ። የአማራ ህዝብ ጥያቄው እንደሆነ ይታወቃል። ነገር ግን ይህ አሁን ያለው ስብስብ አሁን ያለው የአማራን ህዝብ ያዋርደው ይሄንን ጥያቄ አንስቶ ያውቃሉ ወይ? ምናልባት ዶክተር አምባቸው ነፍሳቸውን ይማረው እና እሳቸው ካነሱት ውጪ እንደ አሁን ያለው አሁን ያለው ለአመራር ነው መውቀስ መፈልገው ወይም ደግሞ መጠየቅ መፈልገው አንስቶት ያውቃሉ? ለዛ ታግለው ያውቃሉ? ይህንን ይሄንን ሀሳብ አቀንቅኖ ያውቃሉ? በጣም በርካታ አማራ የአማራ ህዝብ ላይ የተነሱ ትርክቶች አሉ። የአሰር ትርክቶች እነኛን ሲሞግት አይተናል ወይ? የወሰንና የማንነት ጥያቄ በሚመለከት እየተነሱ የግል አስተያየታቸውን ሲሰጡ እናያለን ሰው ወይም ደግሞ የአማራ ህዝብ ተነስቶ ለዛ እንዲታገር ሲያደርጉ አይተናል። ግን እንደ ክልል እንደ አስተዳደር ክልሉ እንደሚመራ ያንን ጥያቄ አድርገው ተነስተው ያውቃል ወይ እንደ የተወሰነ አስተያየቶች ስ የሚሰጥበት ደስ ይለኛል። በእርግጥ ይህ ስብስብ ለአማራ ህዝብ የቆመ ስብስብ እንዳልሆነ የሚያሳይ አይደለም። ምን አላቸው? አመሰግናለሁ። በድጋሚ ብሩክ፣ እኔም ወደዛ ነው የምመጣው። ቀደም ሲል ውጤታማ ድሎች አስመዝግበናል ብለው ነገር ግን ውጤታማ ያልሆኑ ድሎችና ሐሰቶች፣ ውሸቶች እና ምንም ከህዝብ ይሁንታ ከማይሰጣቸው ጉዳዮች ጋር አያይዤ በርካታ ነገሮችን አንሽቼ ነበር። በራሳቸው በመግለጫ ውስጥ ያለውን ነገር በማንሳት እነዚህ ሰዎች ለህዝብ ያልቆሙ እንደሆኑ፣ የህዝብ ጠላቶች እንደሆኑ፣ ጨርሶ መወገድ ያለባቸው ሰዎች እንደሆኑ የሚያሳዩ ሁነቶችን አነሳለሁ። በዚሁ መግለጫ ላይ ውጤታማ ድሎች አስመዝግበናል ብለው አይነተ ብዙ ነው እንደውም ያሏቸው፣ ቅድም እንዳልኩት ካሉ በኋላ እስካሁን በመጣንበት ጉዞ ከለውጡ በኋላ ማለት ነው፣ መንገዱ አልጋ ባልጋ አልነበረም፣ አሁናዊ ፈተናዎች ገጥመውናል ይላሉ። አሁናዊ ፈተናዎች የአማራ ህዝብ ፈተናዎች አይደሉም ለነሱ አሁናዊ ፈተናዎች የራሳቸው ጉዳይ የስልጣናቸው ጉዳይ የሆዳቸው ጉዳይ የምቾታቸው ጉዳይ እንደሆነ የራሳቸው መግለጫ ይመሰክራል። እነዚህ ሰዎች አንዳንድ ጊዜ ያው ማንነታቸው ህዝብ ያውቋል። ማንነታቸውን ግን በገሃድ በራሳቸው መግለጫ የመሰከሩበት እንደሆነ ራሱ ከመግለጫው ተነስቼ አሳያለሁ። የአማራን ህዝብ ጥያቄዎች ውለው ያደሩ ጥያቄዎች ናቸው ይላል። ውለዋል፣ አድረዋል። መዋልና ማድር ብቻ አይደለም ከርመዋልም ብለው ቢጨምሩበት ደግሞ ጥሩ ነበር ውለው ያደሩ